አለም ታሪክ ሰራች፣ የእውነት አለም ታሪክ ሰራች። በጣም ጎበዝ ምርጥ እጅግ ነዋ። አለምዬ ታሪክ ሰርታለች ማለት ነው እንግዲህ። ምንድን ያደረገችው እንግዲህ የዮዲት ጉዲት ክፋቷ ቀጥሏል ማለት ነው። ማስመሰሏን እንደ እባብ ቆዳዋን አለስልሳ ክፋቷን እንደዛው እንደ ቀጠለ ትገኛለች ማለት ነው። እንግዲህ ወንድዬም ደግሞ የዋህነቱ በዋህነቱና እንደዚህም ደግሞ በዝምታ ውስጥ ይገኛል ማለት ነው። ሰላም ሰላም ብያለው። ውድ የተከበራችሁ የቻይና ላይ ቤተሰቦች ላይክ ሽር እያረጋችሁ እንድታበረታቱኝ እጠይቃችኋለሁ። ሰላም ሰላም ብያለው። ውዳችሁን አሁንም ኢትዮጵያኖች ሁላችሁም የእውነት አለም ታሪክ ሰርታለች ማለት ነው። ዛሬ እንግዲህ ምንድን ነው የተፈጠረው? ማዘርዬ እርባቸው ነበረ። ታውቃላችሁ ስንት ቀን ሙሉ ምግብ አይበሉም። ምክንያቱም ስለፈሩ ማለት ነው። የውዲት ምግብ እየሰጠቻቸው ምግብ ውስጥ መድኃኒት እየጨመረ ስለምሰጣቸው እነሱም ታውቋችኋል። እንደዚሁም ደግሞ አለምዬ ይቅርታ ብላ ጎራ ላይ ወድቃ መታ ተመልሳ ምግቡን እንዳትበላ ማዘርን አድርገዋታል ማለት ነው። እንግዲህ የወዴት ጉዲት ምንድን ያደረገችው አለምዬ ገብታ የምትወደውን እና እማዬ የምትወደውን ምርጥ አድርጌ ሰራልሻለሁ የምትወጁን ፍትፍት ብላ መግብ ሰርታ ኩሽና ውስጥ ዞር ብላ ስትወጣ ምንድን ያደረገችው የወዴት መግቡ ላይ መድኃኒት ትጨምራለች ማለት ነው። እንትና ደግሞ አለምዬ ደግሞ ምግቡን ብድግ አድርጋ ለማየ ትሰጣታለች ማለት ነው። እማዬ ደግሞ ፌንት ነቀሉ ማለት ነው። በጣም ታሞ ሊሞቱ ብሎ ፌንት ነቅለው በስንት መከራ ነው ወደ ራሳቸው የተነሱት ማለት ነው። በዛ ላይ ደግሞ የኦዲት ማስመሰል፣ ወይኔ የማየ የልጅ ልጅሽ ሳታይ ምን እሆን ነበረ። የልጅ ልጅሽ እንኳን ሳታይ፣ ሳታቅፊ፣ ሳትስሚ እንዴት ትሞቻለሽ? ተነሺ እያለች በወንድ የፊት ማስመሰሏን በማስመሰሉ ውስጥ ትገኛለች ማለት ነው። የእውነት በጣም ነው የምታሳዝ ነው። አለምዬ በጣም ደንግጣ ነበረ። ወንድዬ ምንሆና ነው ስትባል ነበረ እንግዲህ ወንድዬ ምንድን ያለው፣ ወደ አክም ቤት መውሰድ አለብን፣ አለበለዛ እማዬ መጥፎ ነገር ውስጥ ነች ያለች። ወደ አክም ቤት እንውሰድ ስን ይሄ ኳን አክም ቤት አያስፈልገው፣ ምን ያረግላታል አክም ቤት የምትሄዶ፣ አሁን ይሻላታል። ታቃለ ሁሌ ማዘርዬ ይህን እየታመሙ ወደ ራሳቸው ይመለሳሉ። ስለዛን ወደ አክም ቤት መውሰድ የለብንም፣ ተዋቸውን ወደ ራሳቸው መለሳሉ ብላለች ማለት ነው። እሱ ፈራችሁ ምንድን ነው? ምክንያቱም አክን ቤት ተሄደች ስለ የተመረዘችውን ነገር ስለሚታወቅ፣ በዛን የተነሳ በጣም ፈርታ ነበረ ማለት ነው። እንግዲህ አለም ምንድን ያደረገችው ወንድዬ ከሄደ በኋላ እማዬ ከመቼ ጀምሮ ነው እንደዚህ ፌንት መንቀል የጀመርሽው? በፊት ጫጓራሽም ደንግ ፊትሽም ስኳርሽም ሲነሳ እንደዚህ ሆነሽ አታቂም ነበረ። ይሄን ሰሞን ግን እንደዚህ የውሸ ትገኛለሽ። እኔ ግን እማዬ እውነቱን ልንገርሽ ያቺ የባርባንና ያች ባርባን እናት በክፋት የታወቁት እነሱ መጥፎ ነገር ሳያረጉብሽ አይቀርም። ግን ደግሞ ልንገርሽ እማዬ፣ በቅርቡ በቅርቡ በቅርቡ እደርስበታለሁ እሷ የ የቆፈሮች ጉርጓድ ውስጥ እራሷ ትገባበት አለ ታያለሽ እማዬ እያለች ስትፎክር ነበረ ማለት ነው። ማን አለምዬ ማለት ነው እሷም ደግሞ እገላታለው ምናምን እያለች ስትፎክር ነበረ ማለት ነው አለምዬ። እማዬ ደግሞ ምን አለቻት አለምዬ፣ ይሄን ነገር እንዳታስቢ እሷ ኮ ዘጠኝ ነፍስን ያላት አንድ ነፍስ አደለም ብሎ ይሏታል ማለት ነው ማዘርዬ። አለምዬ ደግሞ ምንም ዘጠኝ ነፍስ ቢኖራት በእያንዳንዱ አንዳንድ አድርጌ መግደል አይቀርም። ታያለሽ እማዬ መጨረሻውን ታያለሽ፣ ራሷ የቆፈሮች ጎድጓድ ውስጥ ትገባታለች። አንቺ ብቻ ዝም ብለሽ ኤኝ ጥብር አለቻት፣ ማለት ነው። እንግዲህ ምንድን ያደረገችው የውዴት ወደ ክላሷ ገብታ ስታለቅስ ነበረ፣ ወንድዬ ሄዶ ምን ሆነሽ ነው ይላታል ማለት ነው። ወንድዬ ባሌ ንጉሴ ለምንድ ነው ማላለቅሰ? የልጅ ልጃቸውን ሳዩ፣ እርግዝናቸውን ሳዩ ሊሞቱብኝ ነበር እኮ። በጣም ነው ሁሌኑ ማዝንላቸው። በፊት እኳ እንደዛ አድርጊያቸው ይቅርታቸውን ይቅርት ሳላቸው ሳልጠይቃቸው፣ ይቅርታቸውን በደንቡ ሳልቀበስ ሳልክሳቸው የሆነ ነገር ቢሆኑ መቼም እኮ ከውስጥ አይወጣም፣ እያሌ ስታስመስል ነበረ ማለት ነው ወንድዬ ደግሞ አይዞሽ ውድ ምስቴ ንግስቴ፣ አቃሉኩ እንዴት ምን አክል እንደምትወጃቸው እንደምታከብሪያቸው። ግን ደግሞ እማዬ ምንም ነገር አትሆንም። ጥሩን፣ ጥሩ መልካሙን ነገር አስቢ፣ ይላታል ማለት ነው። አንቺም መጨነቅ የለብሽም ምክንያቱም የልጅ የልጅ ሆድ ውስጥ ሆድሽ ውስጥ ስላለ ልጁን መጨነቅ የለበትም። ስለዛን ነገሮቹን ሁላ በትዕግስት ማየት አለብሽ። አትጨነቅ እያላት ሲያበረታታት ነበረ ማለት ነው። እንደ አጋጣሚ እንግዲህ እሷም ወደ ቤተሰቦቿ ጋር ሄዳ ነበረ ማለት ነው። እናቷ ሄዳ እናቷ ጋር ሄዳ እሷ ኮ አለምዬ በሰራችሁ ምግብ ላይ መድኃኒት ጨምሬ ለዛች ለክፉ ሴትዮ ሰጥቻት ነበረ ብላ ለእናትያ ታወራለች ማለት ነው። እናትያ ደግሞ አይ እንዳታበዥባት ነግርሻለሁ፣ ምክንያቱም ቶሎ ከሞተች፣ እየጠራጠራሉ ስለዛን ቀስ ቀስ ብለሽ በሻይ ማንኪያ ማድረግ አለብሽ፣ ትላታለች ማለት ነው። የወዴት ደግሞ እኔ እማዬ ቶሎ እንድትሞትልኝ እኮ ፈልጋለሁ፣ መሞቷን ሳስብ አብዥና አብዥና በአንድ ስጪ ስጪ ያሰኘኛል። ስለዛን ነው ቶሎ ቶሎ የምሰጣት ትላታለች ማለት ነው። የእኔ ጅግና ልጅ ጎበዝ፣ በርቺ። አሁን ቀስ ብላ መሞቷ አይቀርም። እኔ እኮ ለዚህ ነው ለዚህ ነው የምወድሽ የእኔ ጅግና ልጅ። ሴት ልጅ እኮ ብልናት እያለች ጭራሹኑ እናት እያል እሷን እያበረታታቻት ትገኛለች ማለት ነው። እንግዲህ የወዲት ግዲት ወንድሟ መጥቶ ነበረ። ምንድን ነው እናትና ልጆች እየቀመማችሁ ያላችሁት? ብሎ ይላታል ማለት ነው። አይ እኛ ኮም እየቀመምነው ያለ ነው እማዬ ለመግደል እያሰብን ነው ስትላት፣ ይሄንን ሀሳብ እማዬ አንቺ እማዬ ይሄንን ሀሳብ ልጅ ስታስብ እንዴ ዝምት ያታለች አትናገሪያትም እንዴ ትላታለች ማለት ይላታል ማለት ነው። ልጄ እህትክን የምትቃወም የልጅክን የህትክን አፍት ንብረት ወስዳለሁ ብላ የምታስብ ሴት መወገድ የለባትም ብለ ታስባለች፣ ትለዋለች። እሱማ እውነትሽ ነው መወገድ አለባት ብዬ አስባለሁ፣ ግን ደግሞ በመግደል አይደለም። የራሷን ነገር ሁሉ ነገር ቀምቶ እኮ እንደዚሁ መሸኘት ይቻላል። ለምንድን ነው ገንዘብ እሷን ህይወት መግደልና ስለ ህይወት ማጥፋት የምታወሩት እማዬ፣ በዚህ ነገር እኔ ምንም ነገር የለውበትም እንዳትጨምሪም ብሎ ጥሏት ይሄዳል ማለት ነው። እንግዲህ ጸሀዬም ደግሞ በጣም አለምዬን እየረዳቻት ትገኛለች ማለት ነው። አለምም በስተ መጨረሻ ምንድን ነው የወሰነችው? ካሜራ ገዝታ ቤት ውስጥ እና ኩሽና ማስቀመጥ ነው ማለት ነው የወሰነችው። እንግዲህ ምንድን ያደረገችው አለም ቀጥ ብላ ጸሀይ ጋ ሄዳ ጸሀዬ ካሜራ የሚገዛልኝ ሰው አዘጋጅ ትላታለች። ለምንድን ነው ካሜራ የተፈለገው ስትል፣ ቤት ውስጥ ኮ እማዬ በጣም እየታመመች ነው ያለውን ነገር ለማጣራት ካሜራ ያስፈልገኛል፣ ትላታለች ማለት ነው። ማን ስለ ካሜራ የሚያቅሰው አለ ኬት ነው የምናመጣው ይላል፣ ትላታለች ማለት ነው። ቆይ፣ ከዛን ፀሀይ ታስብ ታስብና፣ ቆይ፣ አንድ ሰውማ አለ ትላታለች ማለት ነው። እሱስ ማን ነው? ስትላት ይወርዲ ይወርዲ የማማ የእህቷ ልጅ አለች። በጣም ምስኪን ልጅ ናች። እሷ ትተባበናለች፣ ካሜራውን ገዝታ ትመጣለች። ግን ገንዘቡ ከበድ ያለ ገንዘብ ይመስለኛል ትላታለች ማለት ነው። ፀሐይ ገንዘቡ የፈለገውን አክል ይሁን፣ ስንት ብር የሚገኝ ይመስልሻል ትላታለች። ብሩስኬት ይመጣል። እኔ በርቦር ቦር የላቤን ጠፍ አድርጌ የምቀበለው ደሞዝ አለኝ። እሱን ከፍዬ በዛ ገንዘብ ካሜራው ይገዛ ትላታለች። እንዴት ነው አንቺ እናቴ ምን ነገር የላትም ብለሽ አልተናገርሽም እንዴ ለእናትሽ አትልክ ይላትም ትላታለች ማለት ነው። እናቴ ኮ ምንም በሆን እራብ አይገልም፣ ሰውን ግን ደግሞ እችኛውን እናቴን ከተውኳት በአንድ ቀን ነው ጭጭ የሚያደርጓት። ስለዛ ለእሷ መድረስ አለብኝ ትላታለች ማለት ነው። እንግዲህ የፀሀዬ የወርዴ ስትጠይቃት፣ የወርዴ ምን ያደርግልሻል ካሜራ ስትላት፣ አይ የሆነ ጓደኛ ነበር ትፈልገዋለች ትላታለች ማለት ነው። የወርዴ ግን ስንት ብር ይሆናል ብለሽ ታስቢያለሽ ስትላት እኔ ያለውን ነገር ነግሬ ገዝቼልሽ አመጣልሻለሁ፣ ትላታለች ማለት ነው። እንግዲህ ጸሐዬ ካሜራውን የወርዲ ገዝታ አላት፣ ለጸሐይ ሰጠቻት። ጸሐዬ ደግሞ ለአለምዬ ሰታታለች ማለት ነው። ደስ የሚለው ነገር እንግዲህ የወዲት እናት ምንድን ያደረገችው የወርዲ ዛሬ ገንዘብ ሸግሯት ነበር እና እባ ክሻ አክስቴ ገንዘብ አንድ አምስት ሺ ብር ስጭኝ ትላታለች ማለት ነው። እሷ ግን ቁጭ ብላ በስልክ እያወራች እባ ክሽ ሰላሳ ብር ላኪ ሰላሳ ሺ ብር ላኪ ሊስ ብሎ ሲያወራት ምንም ችግር የለም እሰጥ ካሉ እያ ስታወራ የነበረችው የወዲት የእንትና የወርዲ መታ እባ ክሻ አክስቴ አንድ አምስት መቶ አምስት ሺህ ብር ስጭኝ እፈልጋለሁ፣ ደሞዜ ስቀበል እመልስልሻለሁ፣ ትላታለች ማለት ነው። እኔ ብር የሚባል ነገር ምንም ነገር የለኝም የወርዲ ሙች ትላታለች ብላ ትምላላታለች ማለት ነው። የወርዲ ደግሞ እንዴት በእኔ ትምያለች፣ መማል ካለብሽ እኮ በልጆች ነው ትላታለች። በልጆች ማ ለምንድን ነው መመለው? የወርዲ ሙት እኔ ብር የለኝም እያለቻት እናትሽም ድሮ ጥገኛ ነበረች አንቺም ጥገኛ ሆንሽ። እናትሽም ድሮ ገንዘብ ከኔ ስትበደር ነበር አንቺም ትበደር ያለሽ ስለዛ፣ እኔ ገንዘብ የሚባል ነገር የለኝም እያለች የወርዲ እንዴት እንደምታንቆሽሻት የእውነት የኑ ምላችሁ፣ በጣም በሚያሳዝን ነገር ማለት ነው። በጣም ወርዲም ከዛም በኋላ ውጭ ወጥታ ስታዝን ነበረ። ፀሐይ ያግኝታ ምን ሆነች ነው ያዘንሹት? ትላታለች ማለት ነው። ገንዘብ አጥሮ ነበር። አንድ አምስት ሺ ብር ብድር ፈልግ ነበር አክስቴን ስጠይቃት አልሰጥም ማለች ትላታለች ማለት ነው። እኔ የምልሽን ነገር ግን የሆነ ነገር ብነግርሽ ትቀየሚያለሽ አለቻት። ምንድን ነው ስትል፣ እች እኮ አክስትሽ በጣም እኔ አክስትሽ ነች። ለአንቺ አክስትም አትመስለኝም። እንዴት እሷ የምትነገርሽን ነገር ሰምተች ትቀየምያለሽ ትላታለች ማለት ነው። እኔም እኮ የተቀየምኩት ለዛ ነው። ይህ ገንዘቧ ለመስጠት ሳይሆን አክስቴ ብር እያላት አለመስጠቷ በጣም ነው ያስቀየሚኝ ትላታለች ማለት ነው። እንግዲህ አትጨነቂ። ስንት ብር ነው የሚያስፈልግሽ? ትላታለች። አምስት ሺህ ብር ትላታለች። አምስት ሺህ ብር ማ ከሆነ ችግር የለውም እኔ ብሩን እንዳለ እኔ ሰጥሻለሁ፣ ምንም ነገር እንዳታስቢ ብላት የወርዲ ኬታ መጫለይ ስትላት ላቤን ጠባሪጌ የምቀበረው ብር አለ ከዛ ላይ ነው የምሰጡሽ ትላታለች ማለት ነው። እንደዛ ከመሆንማ እሺ ብላት ደስ ብሏት ትቀበለታለች ማለት ነው። በስተ መጨረሻ እንግዲህ ጸሐዬ ሳሎን ውስጥ ካሜራ ሰካች። እንደዚሁም ደግሞ ኩሽና የምትሰካበት ቦታ እየፈለገች ትገኛለች ማለት ነው። በእርግጠኝነት አሁን የእውነት የነምላች የወዲት ጉድ ሊወጣ ነው ማለት ነው። ዳንዬም በእርግጠኝነት ይሄንን ወንድዬም ይሄ እሷን ክፋትና ሁሉን ነገር ካወቀ በኋላ አውጥቶ እንደሚጥላት በእርግጠኝነት የታወቀ ነው ማለት ነው። ምክንያቱም እሷም እርግዝና ኳን በውስጧ ሳይኖር እንደዚህ በሱ ላይ እየቀለደ ትገኛለች ማለት ነው። ቤተሰቦቼ ለማንኛውም ላይክ፣ ሼር እያረጋችሁ አበረታቱ ማለት ነው። አመሰግናለሁ።